ሰላም እንደምናላችሁ ውድ የዚህ ቻናል ተከታታዮች። በዚህ ዝግጅት ደግሞ ኢንፌክቲቭ ኤንዶካርዳይተስ ምንለው ወይም ደግሞ ቫልቭላር ሀርት ዲዚዝ ወይም ደግሞ አንድ ሰው የልብ ቧንቧ ችግር ወይም ደግሞ ከኢንፌክሽን ጋር ተያይዞ የመጣ የልብ ህመም ካለበት መደረግ ያሉባቸው ጥንቃቄዎች በተለይ የጥርስ ህክምና ቦታ ላይ አሉ። እነዚህ ጥንቃቄዎች ምንድን ናቸው? ታካሚው ማድረግ ያለበት ነገር ምንድን ነው? እንደዚህ ውስጥ ደግሞ ወደ ህክምና ቦታ ሲመጣ የሐኪሞቹ ወይም ደግሞ የጥርስ ሐኪሞቹ ማድረግ ያለባቸው ጥንቃቄ ምንድን ነው? በዚህ ዝግጅት እንነጋገራለን። ኢንፌክቲቭ ኢንዶካርዳይተስ ምንለው የባክቴሪያል ኢንፌክሽን ሲሆን በተለይ ሰዎች በተደጋጋሚ የትሮት ኢንፌክሽን ወይም ደግሞ የቶንሲል ህመም ከነበራቸው በጊዜ ሂደት የልባቸው ቧንቧ ላይ ኢንፌክሽን ወይም ደግሞ ባክቴሪያ ያርፋል። ያ ባክቴሪያ በደም አማካኝነት ነው ከጉሮሯቸው ላይ ተነስቶ የሚመጣው። ይሄ በተደጋጋሚ እዛ ቦታ ላይ ኢንፍላሜሽን እና ኢንፌክሽን ሲፈጥር የልብ ቧንቧ ችግር ወይም ደግሞ ሮማቲክ ኸርት ዲዚዝ ያመጣል። ይሄ ሮማቲክ ኸርት ዲዚዝ ያለባቸው ሰዎች ወደ ጥርስ ህክምና ቦታ ሲመጡ ጥንቃቄዎች መደረግ አለባቸው። አንደኛ ጥንቃቄዎች ታካሚዎቹ ማድረግ ያለባቸው ጥንቃቄዎች ናቸው። እንደዚሁም ደግሞ የጥርስ ሐኪሞች ማድረግ ያለባቸው ነገሮች አሉ። በዚህ ዝግጅት ታካሚዎች ማድረግ ያለባቸው ነገሮች ምንድን ናቸው? እንደዚሁም ደግሞ ወደ ህክምና ቦታ ሲመጡ ታካሚዎች ለሐኪሞቻቸው ማውራት እንዲሁም መናገር ያለባቸው ነገሮች አሉ። እንደዚሁም ደግሞ ሐኪሞቻቸው የሚያደርጉላቸው ነገሮች አሉ። በዚህ ዝግጅት እነዚህ ምንድናቸው እነግራቸዋለሁ። አንድ ሰው የሮማቲክ ሃርት ዲዚዝ ወይም ደግሞ ከትሮት ኢንፌክሽን ወይም ደግሞ ከግሮሮ ኢንፌክሽን በተደጋጋሚ ሲከሰት የሚከሰት የልብ ህመም ካለው ይሄ የልብ ህመም ደረጃ አለው። ማይልድ፣ ሞደሬት እና ሲቪየር ብለን እንከፋፍለዋለን። ይሄ በተለይ የሚደርሰውን የጉዳት መጠን በማወቅ ነው። ይሄ ክላሲፊኬሽን ወይም ደግሞ ካታጎሪ የሚኖረው በብዛት የኢንፌክቲቭ ኢንዶካርዳይተስ የሚከሰተው በተለይ የጥርስ ህክምና ቦታ ላይ የሚሰሩ ስራዎች ጋር ከፍተኛ የሆነ ግንኙነት ወይም ደግሞ ቁርኝነት አለው። ለምሳሌ አንድ ሰው የሮማቲክ ርት ዲዚዝ ኖሮበት የአፍ ንጽህናው በጣም ደካማ ከሆነ እንደዚሁም ደግሞ ለሐኪሙ ምንም ነገር ሳይነግር ህክምና ቢያደርግ በተለይ የሚደረጉት ህክምናዎች የጥርስ መነቀልና ና ዲፕ ክሊኒንግ ብለን የምንጠራቸው የህክምና አይነቶች አሉ። እነዚህ ዲፕ ክሊኒንግ ብለን የምንጠራቸው የህክምና አይነቶች በተለይ ሰዎች ሻላ ወይም ደግሞ ፕላክ ሲኖራቸው ይሄ ሻላ ወይም ደግሞ ፕላክ ማይታይ ሊሆን ይችላል። ያ ማለት በድዱና በጥርሱ መካከል ወይም ደግሞ በስርና በድዱ መካከል ያለ ቆሻሻ ሊሆን ይችላል። እነዚህ አይነት ቆሻሻዎችን ለማውጣት የተለያዩ ዲቫይሶች ወይም ደግሞ መሳሪያዎች በድዱና በጥርሱ ስር መካከል ይገባሉ። እነዚህ መሳሪያዎች የመድማት ሁኔታን ይፈጥራሉ ወይም ደግሞ ድድ እንዲደማ ያደርጋሉ ድድ ላይ የሚነሱ ባክቴሪያዎች ከደሙ ጋር በመደባለቅ ወደ ብለድ ስትሪም ወይም ደግሞ ወደ ደም ውስጥ ይገባሉ። እነዚህ ባክቴሪያዎች ሄደው ልቡ ላይ ያርፋሉ ማለት ነው። እንደዚህ አይነት ችግሮች ሲመጡ ወይም ደግሞ ባክቴሪያዎች እዛ የልብ ቧንቧ ላይ ሄደው ካረፉ በኋላ ኢንፌክሽን ይፈጥራሉ። ይሄ ኢንፌክሽን ኢንፌክቲቭ ኢንዶካርዳይተስ ይባላል። እንደዚህ አይነት ኢንፌክሽኖች በተለይ ቅድም እንዳልኳችሁ ዲፕ ክሊኒንግ እንደዚሁም ደግሞ ጥርስ መነቀል ሲኖር ሊመጣ የሚችል የኢንፌክሽን አይነት ነው። ነገር ግን ታካሚዎች ማድረግ ያለባቸው ነገር አለ። ለሁሉም ሰው እንደምናውቀው የአፍ ንጽህና በጣም እጅግ ወሳኝ ነው ወይም ደግሞ በጣም ያስፈልጋል። ነገር ግን ሮማቲክ ከርት ዲዚዝ ያለባቸው ሰዎች በተለይ የድዳቸውን ጤና እንደዚሁም ደግሞ የጥርሳቸውን ጤና መጠበቅ በጣም እጅግ አስፈላጊ ነው። ምክንያቱም ቀደም እንዳልኳችሁ በአብዛኛው ባክቴሪያ ወይም ደግሞ አፍ ውስጥ በብዛት ባክቴሪያ በሚኖር ሰዓት በቀላሉ ደማችን የባክቴሪያ ቁጥር እንዲኖረው ወይም ደግሞ እንዲበዛ በማድረግ የኢንፌክሽን ምልክቶችን በማሳየት እንደዚሁም፣ እነዚህ ባክቴሪያዎች ሄደው የልብ ቧንቧ ላይ የሚያርፉ ከሆነ ያ የልብ ቧንቧ በሮማቲክ ከርት ዲዚዝ በተባለው ምክንያት ወይም ደግሞ በዛ ህመም ምክንያት የተጎዳ ለሆነ በቀላሉ ኢንፌክሽን ከፈጠረ የሞት ሁኔታዎችም እንደዚሁ ሊከሰቱ ይችላሉ፣ በትክክለኛው መንገድ መታከም ካልቻለ ኢንፌክቲቭ ኢንዶካርዳይትስ። ቅድም እንዳልኳችሁ በተለይ ታማሚዎች ወይም ደግሞ ችግሩ ያለባቸው ሰዎች ወደ ጥርስ ህክምና ቦታ በተለያዩ ምክንያቶች ሊመጡ ይችላሉ። እነዚህ የሚሰሩት ስራዎች ቅድም እንዳልኳችሁ በተለይ ድድን የሚያደሙ እንደዚሁም ደግሞ ከዛ ቦታ ላይ አፍ ውስጥ ወይም ደግሞ ሰርጀሪን የሚያሰሩ አይነት ከሆኑ ፕሮፊላክሲስ ብለን የምንጠራቸው አንቲባዮቲክሶች ያስፈልጋሉ። ፕሮፊላክሲስ ማለት ምን ማለት ነው? አንድ ታካሚ የሚያስፈልገው ህክምና ከመደረጉ በፊት ከ30 ደቂቃ ወይም ደግሞ ከ45 ደቂቃ በፊት የሚወሰዱ አንቲባዮቲክሶች ወይም ደግሞ የባክቴሪያን መጠን መቀነሻ ወይም ደግሞ ባክቴሪያን መግደያ መድኃኒቶች ማለት ነው። እነዚህ መድኃኒቶች ቅድም እንዳልኳችሁ በተለይ የሚሰሩት ስራዎች ታካሚው ላይ ደም ሊያስደሙ የሚችሉ ከሆኑ ኢንፌክቲቭ ኢንዶካርዳይትስ ፕሮፊላክሲስ ብለን የምንጠራውን መድኃኒቶች የተለያዩ መድኃኒቶችን መውሰድ ይኖርበታል። እነዚህ መድኃኒቶች ታካሚው ወደ ክሊኒክ ከመጣ በኋላ ከ30 ደቂቃ እስከ 45 ደቂቃ ባለው ጊዜ ውስጥ ህክምናው ከመሰራቱ በፊት እነዚህ መድኃኒቶች መውሰድ አለበት። እነዚህ መድኃኒቶች ኢንፌክቲቭ ኢንዶካርዳይትስ እንዳይዘው ታካሚው እንደዚሁም ደግሞ በጣም ከፍተኛ የሆነ የልብ ቀዶ ህክምና ከዚህ በፊት ያደረገ ሰው ከሆነ እንደዚሁም ደግሞ የልብ ህመሙ ያልታከመለት እና እንደዚሁም ደግሞ ለህክምና ቀጠሮ ላይ ያለ ሰው ከሆነ በጣም ጥንቃቄ ማድረግ ያስፈልጋል። እነዚህ አንቲባዮቲክሶች መወሰድ አለባቸው። እነዚህ አንቲባዮቲክሶች አንደኛ ኢንፌክሽንን፣ እንዲሁም ደግሞ ሞትን ይከላከላሉ። ስለዚህ ታካሚዎች ማድረግ ያለባቸው ሌላው ነገር ደግሞ ወደ ህክምና ቦታ በተለይ ወደ ጥርስ ህክምና ቦታ ሲመጡ ያላቸውን የህመም ደረጃ እንደዚሁም ደግሞ ያላቸውን የጤና ችግር ለጥርስ ሐኪሞቻቸው መናገር አለባቸው። ምክንያቱም እንደዚህ አይነት ችግሮች ካሉ አንደኛ የኢንፌክቲቭ ኢንዶካርዳይተስ ሪስክ አለ። ይሄ ሪስክ ቅድም እንዳልኳችሁ ኢንፌክሽን ማምጣት ብቻ ሳይሆን በተለይ የልብን መውጫና መግቢያ በሮች ላይ ከፍተኛ የሆነ ጉዳት ከኢንፌክሽኑ ጋር ተያይዞ ማስከተል ከቻለ የሚሰራውም ህክምና ወይም ደግሞ የሚደረግለት የልብ ቀዶ ህክምና በጣም ከባድ እንዲሆን፣ እንደዚህም ደግሞ እንዲሁም የሚሰራው የቀዶ ህክምና ብዙም ውጤታማ እንዳይሆን ሊያደርግ ይችላል። ስለዚህ ታካሚዎች ወደ ጥርስ ህክምና ቦታ ሲመጡ የልብ ህመም እንዳለባቸው የሚወስዱትን መድኃኒቶች፣ የክትትላቸውን አይነት፣ ለምን ያህል ጊዜ ህክምና እያደረጉ እንደነበረ፣ ይህንን ወደ ህክምና ቦታ መረጃ ይዞ መምጣት ያስፈልጋቸዋል። እንደዚሁም ደግሞ ታካሚዎችን የሚያክሙት የጥርስ ሐኪሞች ደግሞ እንደዚህ አይነት ሪስክ ያላቸው ሮማቲክ ሄርት ዲዚዝ ያላቸውን ታካሚዎች እንደዚሁም ደግሞ ከዚህ በፊት የልብ ቀዶ ህክምና የተደረገላቸው ወይም ደግሞ ልባቸው ውስጥ የተለያዩ ፕሮስተቲክ ዲቫይሶች ወይም ደግሞ የተለያዩ የልብን ቧንቧ ተክተው ሊሰሩ የሚችሉ ዲቫይሶች የገባላቸው ሰዎች እንደዚሁም ደግሞ ከፍተኛ የሆነ የቀዶ ህክምና ያደረጉ ታማሚዎች ለሐኪማቸው መረጃ በመስጠት እነዚህን ፕሮፊላክሲስ ብለን ምንጠራቸውን መድኃኒቶች ወይም ደግሞ ቀዶ ህክምና ከመደረጉ በፊት ወይም ደግሞ ጥርሳቸው ከመነቀሉ በፊት እንደዚሁም ደግሞ ዲፕ ክሊኒንግ ከመሰራቱ በፊት ከ30 ደቂቃ እስከ 45 ደቂቃ ባለው ጊዜ ውስጥ እነዚህን መድኃኒቶች መውሰድ አንደኛ ኢንፌክሽን እንዳይፈጠር ለነሱ ጋራንቲ ነው። ሁለተኛ ደግሞ የሚሰራውም ስራ እንዳይወሳሰብ፣ እንዲሁም ደግሞ ከተሰራም በኋላ አንቲባዮቲክሶችን መቀጠል ያስፈልጋል። እነዚህን ነገሮች ማወቅ ለታካሚም፣ እንደዚሁም ደግሞ ለሐኪሙም በጣም እጅግ አስፈላጊ ነገሮች ናቸው።